ሰላም ሰላም ውድ የዩትዩብ ቻናል ተከታታዮቼ እንደምን አላችሁ? በክፍል 26 በባለፈው ክላሳችን ማለት ነው የቻይነኛ ቋንቋ ትምህርት በሚል እንግዲህ ስለ ቻይነኛ በደንብ ተነጋግረናል ማለት ነው እና በባለፈው ክላሳችን የሰራናቸው ረዘም ያለ አረፍተ ነገር እንደሆነ ለመግለጽ እንግዲህ ለእናንተ የሚያስፈልግ አይመስለኝም። ምክንያቱም የከበዳችሁ ነገር ይኖራል አይኖርም የሚለውንም እራሳችሁ ራሳችሁ ትፈቱ ብዬም ስለገመትኩ ማለት ነው። እንግዲህ ውድ ቤተሰቦቻችን የዛሬው ክላሳችን የሚሆነው ሶስት አዳዲስ ወርዶች ነው ይዤላችሁ የመጣሁት። ሶስት አዳዲስ ወርዶች ደግሞ በጣም በጣም በጣም መሰረታዊ የሆኑ ወርዶች ናቸው። በማንኛውም ሰንተንስ ላይ የማይቀሩ ማለት ነው። በቻይነኛ ቋንቋ ላይ እጅግ መሰረታዊ እና አስፈላጊ ናቸው። ስለዚህ እነዚህ ሶስት ወርዶች በቻይነኛ ምን ይባላሉ? እንግዲህ አለን የለም፣ ቋንቋ ክፍለ ሰባት ቻይነኛ ቋንቋ ትምህርት ይሆናል ማለት ነው፣ ውድ ቤተሰቦቼ። እንግዲህ የመጀመሪያው ቃላት የመጀመሪያው ቃላት እንግዲህ መይ ማለት አፍራሽ ቃል ነው። ኖት የሚል ነው፣ ወይም ደግሞ አፍራሽ ቃል ስለሆነ አፍራሽ ነው። በየሰንተንሱ እየገባ እንደዚህ ነው። አይደለም እንደዚህ፣ ይህን አለህ የለህም፣ አለህ የለህም የምንለው የለኝም ካለ ይችን አፍራሽ ወርድ ተጠቅመው ሰንተንስ ይሰራል ማለት። ስለዚህ ኔጌቲቭ ወርድ ናት፣ ትርጉሟ ኖ የሚል ትርጉም አላት ማለት ነው። ስለዚህ ውድ ቤተሰቦቼ ሁለተኛው ሁለተኛው እና ሌላኛው ደግሞ ምንድን ማለት ነው? ሽጄን ሽጄን ሽጄን ሽ ሲል ሰከንድ ትሆናለው ማለት ጄን ሲል ደግሞ ፈርስት ትሆናለ ጄን ስለአሁን ለምሳሌ እኔ ልክ አክሰንቱ ማለት ነው ሌቪል ሆኖ ነው የሄደው ማለት ነው ስል ግን ድምፁ እየጨመረ ከፍ እያለ ይሄዳል። አፕራይዝ ያደርጋል ማለት ጄን ስል ግን ሌቭል ሆኖ ድምፁ ይሄዳል ማለት። ስለዚህ ሽ ጄን ሽ ጄን ስል ታይም ወይም ደግሞ ሰዓት ማለት ነው። እስኪ አብረን እንበለው፣ ሽ ጄን ሽ ጄን ሽ ጄን ሽ ጄን እንግዲህ ይህን የመሰለ ፎነቲክ አለው ማለት ነው። ሰዓት ወይም ደግሞ ታይም ማለት ነው። እንግዲህ ከዚህ ጋር አሁን የመጀመሪያው የሰራውላችሁ መይ የሚለው ያም ደግሞ ሰከንድቱን ያለው እንግዲህ መይ ሽጅየን ብ ለምሳሌ፣ ሰዓት የለኝም እያልኩ ነው ማለት ነው። መይ ሽጅየን ካልኩ የምንድነው አልኳችሁ፣ ሰዓት የለኝም ማለት ነው ማለት ነው። ስለዚህ አንድ ሰው ቢዚ ሊሆን ይችላል። ሰዓት የለኝም ሊል ይችላል። ግን በሌላ አባባል እና ዋነኛው አሁን ሶስተኛ ላይ የምነግራችሁ መሰረታዊ የሆነው አንድ ፊደል አለ። አንድ ፊደል አለ። ስለዚህ ምን ይባላል? እሱ ካለ ደግሞ ኮን ይባላል። ኮን ኮን ኮን ኮን ማለት ፓርት ታይም ማለት ነው። እንግዲህ ትርፍ ሰዓት ማለት ነው። እርፍ ሰዓት አለ ወይ ስንል፣ ለምሳሌ አሁን እኛ ምንላለን? ሰንተንስ ላይ በደንብ ወደኋላ ሰራላችኋለሁ። መጀመሪያ የዚህንን አክሰንቱን ወይም ፎነቲክሱን በደንብ እንበለው እና ማለት ነው። ኮን ኮን ኮን ኮን እዚህ ላይ ማለት ነው። ኮን የሚለው አራተኛ ቱን ያለው ለምሳሌ ይህንን ኮን የሚለውን ሌላ ፎነቲክስ ብታደርጉት ወይም ደግሞ አንደኛ ብታረጉት ወይም ደግሞ ሁለተኛ ሶስተኛ ብታረጉት ሌላ ትርጉም ይሰጣል ስለዚህ አሁን ለምሳሌ እኔ እናንተ ጋር ሳወራ ያው መይዮ ኮን ብል ትርፍ ሰዓት አለህ ወይም ደግሞ ፍሪነህ አይደለህም እንደማለት ነው ትርፍ ሰዓት አለ የለም ወይም ደግሞ ይህን ስንጠይቅበት ጊዜ በምንጠይቅበት ጊዜ የምንመለሰው ነው ምሳሌ ካለኝ ለምሳሌ የኮን ላለው ማለት ነው ያው ኮን ካልኩ ሰዓት አለኝ ወይም ትርፍ ሰዓት አለኝ እንደ ማለት ነው። ስለዚህ ኮን ማለት በአራተኛ ቶን ሲሆን ምን ማለት ነው? ፓርት ታይም ማለት ነው። ፓርት ታይም ወይም ደግሞ ትርፍ ሰዓት። ትርፍ ሰዓት አለ ወይ ነው የሚል ትርጉም ማለት። ስለዚህ ፎነቲክሱ አራተኛ ቶን። ለምሳሌ ግን ፈርስት ቶን ብታረውት ኮን ይሆናል አይደል? ኮን ኮን ኢምፒቲ ማለት ነው። በሌላ ፕሮግራም ምሳሌ ወይም ደግሞ በሌላ ክላስ ሰራላችኋል። ኮን ከሆነ ኮን ኮን ኮን ቶኑ ልክ ምንድነው ማለት ነው ሌብል ነው ማለት ነው ሌብል ነው። ስለዚህ ኢምፒቲ የሚል ትርጉም አለው ማለት ነው። ስለዚህ ኮን የሚለው ግን ጠበቅ ያለ አራተኛ ፎነቲክስ ያለው ማለት ነው። ትርፍ ሰዓት የሚል ትርጉም አለው ማለት ነው። ትርፍ ሰዓት ማለት በቻይንኛ ምን ማለት ነው ካለን ኮን ኮን ኮን ይባላል። ግን አንድ ሰው ትርፍ ሰዓት ሲባል ይኑረው አይኑረው ካልጠየቅ ልናቃ አንችል። ስለዚህ ይህንን ወደ ሰንተንስ ስቀይረው ስንቀይረው አሁን የተለያዩ አረፍተ ነገሮችን እንሰራላችኋለሁ ማለት ነው በዚህ አሁን በነገርኳችሁ በሶስቱ ቃላት ቃላቶች ላይ ማለት ነው የመጀመሪያው ቃላት ምን አልኳችሁ መይ መይ አልኳችሁ፣ ሜይ። ሁለተኛው ምን አልኳችሁ? ሽ ጂን፣ ሽጄን፣ ጂን፣ ሽ፣ ሽጄን። ሶስተኛው ምን አልኳችሁ? ኮን ኮን፣ ኮን። ለዚህ ሶስት ወርዶች ወደ ሰንተንስ እንቀይራቸዋለን ማለት ነው። ማለት አንተ ብለን ተነጋግረ ነው። ባለፈው ሰዓት ሰዓት ወይም ደግሞ ትርፍ ሰዓት አለህ የለህም ብሎ በቻይነኛ አንድ ሰው ለመጠየቅ ለመጠየቅ ምን ብሎ መጠየቅ አለበት ማለት ነው። ኒ ዮ መዮ ኮን፣ ኒ ዮ መዮ ኮን አሁን ይችን ሰንተንስ ሰራላችሁ፣ በእኔ ኤክስፕረስ አደረግላችሁ። እንደዚህ በጣቴ የምላችሁ ምንድን ነው ማለት ነው፣ ፎነቲክሱ ነው የምላችሁ ማለት ነው። ኒ ስላችሁ ምንድን ነው ማለት ነው? አንተ ወይም አንቺ ሆኖ፣ ፎነቲክሱ ሶስተኛ ቶን ነው ማለት ነው። ዮ ስልም አሁን ሰርድ ቶን ነው ማለት ነው። ሜ ስላችሁ ሰከንድ ነው ማለት ነው። ዮ ስላችሁ አሁንም ሶስተኛ ቶን ነው ማለት ነው። ኮም ስላችሁ አራተኛ ቶን ነው ማለት፣ ከዛ ጥያቄ ምልክት አስቀምጣላችሁ ማለት። ስለዚህ አንተ ትርፍ ሰዓት አለህ የለህም ብሎ ለመጠየቅ ኒ ያው ማይ ያው ኮም ስትሉት፣ ኒ ኒ ያው ማይ ያው ኮም ኒ ያው ማይ ያው ኮም ኒ ያው ማይ ያው ኮም ኒ ያው ሲፈጥን ሲፈጥን አክሰንት እንትኑ አብሮ ነው የሚፈጠን ኒ ያው ማይ ያው ኮም ኒ ስንል ማለት ነው። ምን ብሎ ሊመልስ ይችላል አንድ ሰው አለኝ፣ ወይም ትርፍ ሰዓት አለኝ፣ አልያም ደግሞ የለኝም ሊል ነው የሚችለው፣ ሁለት አማራጮች ብቻ ስላሉት። ከዛ ምን ብሎ ይመልሳልን ማለት ነው። ዎ ቅድም የተጠየቀው ኒ ብሎ ሰን ሰንዲ የጠየቀ ከዛሱ ብሎ ምን ይመልሳል። እኔ ማለት ነው ዎ የ ኮ ዎ የው ኮ ወ የ የ የ ኮ እኔ ትርፍ ሰዓት አለኝ ማለት ነው። እንግዲህ ይሄ ትርፍ ሰዓት አለኝ ብሎ መለስ አይደለም። እኔ ትርፍ ሰዓት አለኝ ብዬሽ ስመልስ ሰንበዲ ደግሞ ምን ይላል ማለት ነው ዎ መየ ኮን ይላል። የ ኮን ካለ እኔ ትርፍ ሰዓት የለኝም አለ ማለት ነው። ይህን ይመስላል። ግን እዚህ ጋር ስፔስፋይ የምትይዙልኝ ነገር ምንድን ነው? እዚህ ላይ መቼ መቼ የሚለውን ማስገባት መቻል ይጠይቃል ማለት ነው። የ ኮ ስል ነገ ነው ዛሬ ነው አሁን ነው የሚለውን መጥቀስ ያስፈልጋል። እኔ ሰንተንሱ እንዳይረዝምባችሁ ብዬ ነው ያላስገባው። ስለዚህ አሁን ለምሳሌ ኒዬ እላችሁ፣ ኒ አንተ አለ ትርፍሳት አለ የለህም ብዬ ጠይቁ አለው ትርፍሳቱ አለኝ አለ። ግን ያ ኤክስፕሬሽኑ ሲገለጽ መቼ እንዲሆን እንደሆነ አይታወቅም። ሶ ዛሬ ነው ነገ፣ ኦርዋት ይህን ነገር አይታወቅም። ስለዚህ ነገ ከሆነ ስጠይቅ ም አብሬ ሚንቲየን ላለው ማለት ነው ዮ መይ ዮ ኮንግ ብዬ ስጠይቅ ነገ ሰዓት ተፍሳት አለ የለም፣ ነገ ብዬ ስንት ሰዓት ጠዋት ነው ከሰዓት ነው? ጠዋት ስንት ሰዓት የሚለው ጠዋትን እንጨምራለን በቻይነኛ፣ ከዛ ደግሞ ሰዓት እንጨምራለን ማለት ነው። ይሄ ሲሆን በጣም ሲረዝም ሰዓቱ ፓራግራፉ ስለሚለጠጥ ነው እንትኑን ያላስገባውላችሁ ማለት ነው። እና ስለዚህ ሁለት መልሶች እንዳሉ ነግሪያችሁ አለው ማለት ነው። ሌላኛው እና ሁለተኛው ሌላኛው እና ሁለተኛው ምንድን ይሆናል ማለት ነው። ኒ ኒ እንግዲህ ሰንበል እኔ ነው የምጠይቅ እናንተን ማለት ነው። ለምሳሌ አንድ ሰው እያስተማርኩ ሲሆን ኒ ነው ምል፣ ግን ብዙ ከሆናችሁ መን ኒ መን ማለት ይችላሉ። ኒ መን ብዬ ነው የምጠይቀው ማለት ነው። ስለዚህ ኒ አንተ ነው ወይም አንቺ እንደሆነ ተነጋገረን። ኒ ኒ የው መይ የው ሽጄን ኒ፣ ዮው መይ የው ሽጄን ሰአት አለህ የለህም ነው። አሁንም ደግሞ ሌላኛው ጥያቄ ሰአት አለህ የለህም። ኒ ኒ የ ዮው መይ ዮው ሽጄን ኒ ዮው መይ ዮው ሽጄን። አንተ ወይም አንቺ ሰዓት አለሽ ወይ ነው ሰዓት አለህ ወይ፣ ወይም ደግሞ ሰዓት አለሽ ወይ ነው ይሄ ጥያቄ ማለት ስለዚህ? ምን ብሎ ሊመልስ ይችላል? ማለት ነው። ዎ መይ የው ሽጄን ዎ መይ የው ሽጄን ብሎ ይመልሳል ነው። እኔ ሰዓት የለኝም። እኔ ቢዚ ነኝ ማለት ነው። እኔ ቢዚ ነኝ ማለት ነው። አንደኛው ደግሞ ዎ የው ን ው ን ካለ ወ ን ን ን ሲፈጥን እንዲህ አብሮ በስቴፕ በስቴፕ ይፈጥናል ማለት ነው። እኔ ሰዓት አለኝ ግን አሁን ሶስት ዋና ዋና ወርዶች ነግሬያችኋለሁ። እነዚህን ወርዶች እንዳትረሱ። ሌላኛው ደግሞ ያያችሁት ያያችሁት ሁላችሁም ያያችሁት ኮመንት ላይ አሪፍ ነው ኦር ሰምቲንግ ኤቭሪቲንግ የፈለጋችሁትን አስተያየት መስጠት መብታችሁ የፈለጋችሁትን ግን ደግሞ ተው ላይክ እና ሸር ሰብስክራይብ አይሸጥም እኮ ብር አይከፈልም ላይክ ሸር ሰብስክራይብ ያደርጉ ወደፊት ነገሮቹን እየተጠቀማችሁበት ስትመጡ በእርግጠኝነት ስትወዱት በእርግጠኝነት ላይክም ሰብስክራይብ ታደርጉታላችሁ። ዛሬ ላይ ጣሙን ስላላወቃችሁ ሊሆን ይችላል። ምክንያቱም አንድ ሰው የመጀመሪያ ቀን የመጀመሪያ ቀን ቡናም ሲጠጣ ሊሆን ይችላል ወይም ቢራ ሲጠጣ ሊሆን ይችላል። ወይም ደግሞ እንጀራ በልቶ የማያውቅ ሰው እንጀራ ሲበላ ሊመረው ይችላል፣ ላይጥመው ይችላል። ትክክል ነው። ነገ ደግሞ ከዛሬ የተሻለ ከነገ ወዲያ እያለ እየጣፈጠው ሲመጣ እንደውም ወደ ሱስ ሲገባ ነው ማለት ነው። ከዛ በኋላ እንኳን አር ለመሱ ላይክ እና ሰብስክራይብ ሸር ማድረግ ቀርቶ ከዛም በላይ ቢያደርግ ለእሱ በጣም ኢንተርስቲንግ ይሆናል ማለት ነው። ስለዚህ ለዛሬ የጀላችሁ የመጣሁት ክፍል 27 የቻይነኛ ቋንቋ ትምህርት እነስትን ሶስት ወር መሰረታዊ ቃላት አንትቼ በሰንተንስ አሳይቻችኋለሁ። በራሳችሁ ደግሞ አስፍታችሁ ልክ እንደነገርኳችሁ ነገ ተነጎዲያ ትናንት ማለት ፊውቸር ይቲ ነው እንግዲህ ሰዓት አለ የለህም። ፓስት አይሰራም። እሺ ወደፊት ስለሆነ ወደፊት ያለውን እየሰራችሁ ትሬን አድርጉ። በቀጣይ ክላስ እስከምንገናኝ መልካም ሳምንት የሆንላችሁ። አገራችን ኢትዮጵያን ሰላም ያድርግልን፣ ህዝቦቿን በፍቅር ያጣምርልን እግዚአብሔር። ባይ ባይ